ወይንም ደግሞ ከኢሳም ሀበሻ የቀድሞ ባለቤት ከፎዚያ ጋር ጎን ቆመሽ ለሷ እውነትን ብለሽ ነበር የተገናኘ ነው አሁን ስትነግሪኝ፣ እንግዲህ አንዱ ኢሳም ሀበሻ ነው። በጣም እስማኤል ሀሰን ብትዩ እኔ ለመደብኝ ነው ነው በኢሳም ሀበሻ ነው እና የምናውቀው እንደዛ፣ ለልጆች ዋጋ የከፈለ ነው ግን ያኔ ከዳሽኝ ወይም ከዳሁት አይነት ስሜት አልተሰማሽም ወይ? መስዬ፣ ምን አለመሰለሽ፣ እዚህ ጋ በእርግጠኝነት እኔ ያንን ያደረግኩት ልሆድ እጅ አደለም። እዛም ላይ ተናግሬዋለሁ፣ ካስታወሽ ለእውነት ነው። ለለይላ፣ ለዑመር፣ ለሩመይሳ፣ ለልጆቻቸው ሶስቱ ልጆች ማለት ነው። ለእነሱ የከፈል ያደረግኩት ነገር ነው። ምክንያቱም እነሷ ስትጎዳ እነሱ ይጎዳሉ። እናት ካለቀሰች ልጅ ያለቅሳል። እነዚህ ልጆች ትናንትና እኔ ከእሷ ጎን ባልሆን ዛሬ ላይ ካቆመበት ነው የቀጠለው። ኩይሳ አባቴ ብለው ካቆመበት መንገዱን ቀጠለ። ፍቅራቸውን እንዳለ ነው፣ በጥላቻ አልተሞሉ። ምክንያቱም ስለ አባታቸው ጥላቻ ሳይሆን ፍቅር ነው እናት እየነገረቻቸው። እኔ አለሁ፣ እህቶች አሉ። ባለፈውም ሰይፉ ላይ ቀርባ ተናግራለች። ሁሉም ለእሷና ለልጆቹ ከጎኗ ነን። ይህንን ማድረጋችን አላጣና እስማኤል ዛሬ ልጆቹን በፈለገ ሰዓት ሊያገኛቸው ቻለ። በይቅርታ ነገሮች አልፈው አባትና ልጅ ሆኖ እንዲቀጥሉ ሆነ። ስለዚህ ቤተሰቡ ስለሰሰባቸው የዛን ሰዓት እኛ እሷን ትተናት ቢሆን፣ እሷን በራሷ መንገድ ልጆቿን ይዛ ሄዳ ዛሬ ላይ ያለው የአባትና የልጅ ፍቅር አይኖር። ያን የዋይ ከፈልኩት ዋጋ ለእስማኤል ወይ ለሆዲጌ ሳይሆን ለልጆቹና ለሀቅ ነው። እውነት ነው። ይቺ ልጅ ከኔ ጋር ስራ ጀምራ ወጣለች። ይቺ ልጅ ሜዳ ላይ እንደዚህ መሀል ላይ መተው አልችልም። እንደገና ባህሪዬም አይደለም አደለም። ሁሉም ያውቃል። የነገርሽኝ ያትዝ ስላለኝ እና እኔ ግን ያጋጠመኝ በተቃራኒው ነው። ምክንያቱም ይሄ ሰውዬ ምንም አይነት መጥፎ ቢሆን የልጆች አባት እህቱ፣ ለልጆች መልካም እናት፣ መልካም እህት መሆን ማክስት መሆን ትችል ነበር። እኔ ባልፈልግ ልጆቹን ተደብቀ ማናገር ትችል ነበር። አጎትየውም እንደዛው። እኔ እና እሱ መሃል ከባድ ጸብ ቢኖር እነሱ መሃል መጥፎ ነገር ተፈጥሮ እንኳን ሳይፈጠር እኔ በህይወት ያደቀን ተናገሪያቸውም ተናግረውኝም አያውቁም። ፊትለፊት መጥተው አንቺ እንደዚህ ብለው እነሱም ተናግረውኝ አያውቁም እኔም ተናግሬያቸው አላውቅም። እኔ እና እሱ የምንነጋገረው ይኖራል። ወንድምም ጋር እህትም ጋር ፐርሶናል ጸብ በቃ ነገር ፈለጉ፣ አልተስማማንም። ቤት ለቅ የወጣሁ አለቀ፣ በቃ አለቀ፣ ያኔ ሆነ። ከዛ በተረፈ ልጆቹን የምጠይቅበት የምከለክልበትም ምክንያት የለኝም። እሷም ልጆቹን የማጠይቅበት ምክንያት የላትም፣ ግን አትፈልግም። ምክንያቱም አቷላ። ምክንያቱም እኔ ልጆቼ የትም ቦታ ሲሄድ፣ የትም ልጆቼን የማያሳተፍ ቦታ ሄጄ አላውቅም፣ አልሄድም። እኔ ሄድኩ ማለት ልጆቼ መልበስ አለባቸው፣ አብረኝ ይሄዳሉ። ለሰራተኛ ትቻቸው አላውቅም። ለሰራተኛ አሰርቻ አብልቻቸው አላውቅም። ለሰራተኛ ምንድን ነው ለልጆቹ ቦታ የለንም የሚባል አንቺ ጋ አይሰራም። በቃ ሁሌም እኔ ህይወቴን ለእነሱን አይሰጠሁት። ለእኔ በቃ ጊዜ እዛ ቦታ ላይ ኮምቦልቻ ምድር ላይ ትምህርት ዘራ ህይወት ትቼ የተቀመጥኩት ለልጆች ነው። ስለዚህ በቃ በእነሱ ዙሪያ ያለው ነገር በሙሉ የማልደራደርበት ነገር ነው እና ና እናገኛቸው፣ እየጠበቁህ ነው ምናምን አልኩት። ይመጣለሁኝ መኪና ላከላቸው። ይዟቸው ወጣ፣ ሱቁ ላይ መልሶ አስራአምስት ደቂቃ መለሳቸው። ሶስተኛው ቀን ላይ እንደዛ አደረከ። አራተኛው ቀን ይመጣል፣ አባታችን ከመጣ አራተኛው ቀኑ ማለት ነው። እንግዲህ ሲጠብቁ ጠፋ፣ ቢደውሉለት አያነሳም። አያነሳ ቢደውሉ ነው፣ በዛው ጠፋ፣ በዛው አሜሪካ ተመለሰ፣ ድጋሚም ሳያገኛቸው ቤቢዬ ተኝቶ ቀና ሳረገው ማማ ባባ መጣ ይለኛል። ነገ ይመጣል። ቡቡ ለምን አልተኛህም? ስለ አባቴ ግን ለምንድነው ስልኬን የማያነሳው? ማንንም ሰው ሲያገኝ ስልክ ተቀብሎ ለአባቱ በሰጠው ስልክ ይደውላል። ስልክ አይመለስለትም። አገር ላይ እንዳለ ያውቃሉ። ከዛሬ ነገ ይመጣል እያሉ ይጠብቃሉ። አስቢ፣ የኔን ቤት፣ የኔን የልጆቼን ሕይወት፣ የልጆቼን ለቅሶ። ያን አርጎን ሄዶ ስቄ የተቀበልኩት ሴት በእኔ ድጋሚ በልጆች ለቅሶ ፈተረኝ። አዘንኩ። በጣም በጣም አዘንኩ። በሰዓቱ ሰው ተናገር፣ አለፈ። መስዬም ያልፋል እኮ ልጆቹም ተረጋጉ፣ ህይወት ቀጠለ። ጠፋ፣ ደግሞ ስልክም የለ ምንም የለ። ምን ደሞ ጠፋ። አመት ከምናምን ቆይቶ ደግሞ ደወለ። ልጆቼ ማግኘት ፈልጋለዋል። በዛ መሀል ግን አሰብኩትና የደለሁ የተጎዳሁት እሱ የተጎዳ እሱን የቀረበት ምክንያቱም ቡቡንና ቤቢን የመሰለን በጣም ፍቅር የሆኑ ልጆች እነሱን ማጣት ለሱ የተጎዳው እሱ ነው። እኔ ግን ለራሴ ቃል ገብቻለሁ ኤኒ ታይም ልጆቼን ብለው ሲያናቅ አላገናኝም ላለማለት ወስኛለሁ። ሴታውን በቃ ያገኛቸው ይህ ሰው እያደረገ አላደረገ ትርፍ ነው። መጀመሪያም እሱ እያደረገልን አልኖርንም ነው ያለሱ መኖር የምንችል ሰዎች ነን። የእሱ የሆነ ነገር ሚልካት ነገር የሆነ ነገር ትሸፈን ይሆናል እንጂ የእኛ ህይወት አይደለችም። ስለዚህ ያማረግ ይችላል እ አቅሙ አለው። አሜሪካ ላይ አራት ዓመት ሰራ ማለት ቀላል አይደለም። አባታችን አሜሪካን ያለው ብሎ ማሰብ ራሱ እንዲጠብቁ ያደርጋቸዋል በጣም እና በመሀል አንዳንድ ጊዜ በዓል ነው ከአባት የበቀጠጡም እኔ ከሰላም ከሆነ በስልክ እየወራሁት ከሆነ ያደረግላቸዋል ከዛ ውጭ ከአመት ከምናምን በኋላ እንደዛ ሲያደርግ ተገናኙ። ፈቀት ኩላቸው ተገናኙ። ማውራትም ጀመሩ። ምናምን በኋላ በቃ ይቅርታ አለ። የሚያወራውን ወሬ ሁሉ በጣም ያስጠላልን፣ ያልተመቸኝም ግን ደግሞ እኔ አልናግርም ካልኩ ደግሞ ልጆቼን አያናግርም። ስለዚህ ማናገር አለብኝ አለፈያ መጣለሁኝ ያላቸው አንድ ጊዜ የሆነ ሰበብ ይፈልግና ና እንዲህ አድርገው ብለው ጥፋታቸውን አጉልቶ ለሰው ሁሉ ያወራል። ይሰማለው ይሄ ነው ብዬ ምልልሽ ከምችለው በላይ እንከናቸውን ይፈልግ ነበር። የልጆችን እንደሆነ ሀይ ገርመኛል። ሁሌም ከህፃናቶች ላይ አንቺ እንከን ትፈልጊያለሽ እንዴ? ዲያስፖራ ግቡ ሲባል ቡቡ የአስራ ሁለት አስራ ሶስት ዓመት ነው ይሄኛው አስር ዓመት አላውቅም። ብቻ እንደዚያ አካባቢ ናቸው። ዘጠኝና አስር ዓመት ናቸው። የዛን ሰዓት በዲያስፖራ ዶክተር አብይ በተመረጠ ሰዓት መጣ። አገር አብረው ከገቡት መሃል ማለት ነው። አባታችን መጣ። በቃ ንገሩ አልኳቸው። ምን ከዛ በፊት እኔ ደከመኝ፣ ሌሊትም ቀን የሱን ስልክእኔ እናሱ ቀን መጎባት አልቻለም። ቋንቋችን ሁለት ነው። ስለዚህ እኔ ጋር አትደውልም። ለልጅ ስልክ አወጣሁለት። ይሄው የቡቡ ስልክ አለለህ ከቡቡ ጋር አብራ አድጓል። ስልክ አለው ስገዝቶለታል ተነጋገሩ። እናንተ እኔ መካከላችሁ አላስፈልግም። እየራሴን አገለልኩ ማለት ነው። ከዛ የዲያስፖራ ሲገባ አድጋችኋል፣ መኪና ይላክላችሁ ያለበት ቦታ ሂዱ። እንደ ባለፈው ዘው ብሎ ቤት የመምጣት ግን አይችል አብቀቷል። ያ አልኳቸው፣ ነገሩት፣ ሄዱ፣ አገኙት። ያመጣልን ይሄን ያመጣልን አሉ፣ ተደሰቱ በጣም። ምክንያቱም ለምን አንድ ትንትናቱ ለነሱ አለምነው በቃ ከአባታቸው ስለሆነ ምንም ጎሎባቸው አያውቅም። ምንም ቡቡና ቤቢ የሚፈልጉትን ወላሂ አተው ያቁ ዝንጥ ያለ ሕይወት ነው የሚኖሩት። ምክንያቱም ወንድሞች አንድ አይደለም ሲገዙ፣ የሚገዙላቸው ሲያደርጉ፣ የሚያደርጉላቸው በእኔ ልጆች ሕይወት ጀማል ሐሰን ሰይድ ሐሰን እስማኤል ሐሰን ዘይ አህመድ ሐሰን ዋጋ ከፍለዋል። እህቶቼ ዋጋ ከፍለዋል። ሁሉም ያላቸውን ከምንም በላይ ያደርጋሉ። እናቴ አንድ ነገር ሲፈለግ ለነቡቡሮ ከተባለ ወደ ኋላ አትልም። ስለዚህ ምንም የቀረባቸው ምንድን ነው የአባት ፍቅር ነው የማያገኙት። የአባት ፍቅር ነው ሊተኩት የማይችሉት በምንም የምልሰኩት በምንም፣ እኔ መሰጠት ቢቻል ማግኘት ቢችሉ ያደርጉላቸዋል። ያም ፍቅር አላቸው እኮ በጣም ይንከባከባቸዋል፣ ግን አባት መሆን አይችሉም። የእኔ ወንድሞች በአሁኑ